ግን እኔ ሀገሬ ላይ መኖር ነው የምፈልገው። ሀገሬ ላይ ነው መልካም ነገር ማድረግ ነው የምፈልገው። ግን ችግር ነው። ታውቃላችሁ፣ ታውቃላችሁ፣ ታውቃላችሁ፣ መኖር እኮ ማለት እኮ ሰፊ ቤት ውስጥ መኖር አለ፣ አይ ነው ስማርት መኖር፣ ሰፊ ቤት ውስጥ መኖር አይደለም፣ ሰፊ አስተሳሰብና ሰፊ ትህትናና ስብዕናን ይዞ ከሰው ጋር መኖር። እኔ ምን ያደርግልኛል? ስተኛ እንደዚህ አልጋው ትልቅ። አሁን አን ባምናት በቀደም እኔ ኪንግ ኪንግ ይህ ነው ካሊፎርኒያ ኪንግ ምን አባሽ ካሊፎርኒያ ኪንግ ካሊፎርኒያ ኪንግ ማ ውስጥ ወጥተሽ እዚህ ቲክቶክ ላይ ይኸው እንዲ ላይት እንዲያርገሽ እየተደረቅሽ አደለን? የምትኖር ቤታችሁ ቢያም ቤታችሁ ቢጥምና ሰላም ቢኖራችሁ እዚህ ጋር ምን ታደርጋለች? ጋይስ፣ አንወሻሽ አንወሻሽ። ብዙ ነገር ይጎልናል እኛ ሰላም ይጎልሻላል። ዳኒ ዚ ፍቅር ይጎልሻል። ችግር አለብኝ ብላችሁ እራሳችሁን አሳምሩ፣ እስኪ አሳምኑት። በቃ ያ አይ ሀቭ ፕሮብሌም በቃ ስልትፌልት ሚያ ቫስ በቃ የሆነ ነገር ፌል፣ እኔ ጋራ ፌል ያደርጋል፣ የሆነ ፌል፣ ፍቅር ፌል ያደርጋል። ቤት እኔ አሁን ቤቴ ሰላም ቢሆን እኔ እግዚአብሔር ምስክር፣ ምን አይነት ሰው መሰልኳችሁ። ለምሳሌ ልጆቼ ሰላም ቢሆኑ፣ ባሌ ሰላም ቢሆን፣ እኔ ሰላም ቢሆን የጎረቤቴ ሰላም እንደሚነሳኝ ታውቃላችሁ። ቁጭ ልጌ አንዳንዴ ምን አገባኝ እላለሁ። በቃ ምን አገባኝ ሰው ሲጠቃ ምናምን ሰው የሆን ነገር ሲሆን ሰው አለው አለው ሲሉ አሉ አንድም ያሳስበኛል። ስለሌላ ሌላ ሰው አስባለሁ። እኔ ምን አይነት ባህሪ እንደሆነ አለቅ አሁን ይመጡና እዚህ ጋር እኔ እኮ እንዴ የኔ ናት። ውስጥሽ ችግር አለብሽ። በቃ ደስተኛ ይሁንላችሁ። ሀምሳ ፐርሰንት እንኳን ደስተኛ አንደላችሁ ሀምሳ ፐርሰንት ሀምሳ ፐርሰንት ሲጀመር ደግሞ ከትልቅ ሰው ጋር ዋሉ። ከትልቅ ሰው ስላችሁ አትሊስት ነው ኖሌጅ ካለው ሰው ጋር ኮተታ ቦርሳ እየሸጥሽ ከቦርሳ ሻጥ ጋር ከኖሽ ስለ ቦርሳ መሸጥ ብቻ ነው የምታስብ። አለምናት አሜሪካን ተቀመጥሽ እንጂ ዩአር ኖቲን አሜሪካ። ስለ ሌላ ሰው ላይፍ ምናምን ነገር ና ስላነበብሽም አይደለም ማሰብ አለብሽ። በቃ አልተፈጠራችሁም እንደዛ ብዙዎቻችሁ እዚህ ቲክቶክ ላይ፣ በተለይ ሶሻል ሚዲያ ላይ እንደው እግዚአብሔር ምስክርን ይቅርታ አርጉልኝ፣ እና ከተወሰነ ሰው በቃ እውነትም ከተወሰነ ሰው ውጭ ሌሎቻችሁ ምብላችሁ ይቀር ገለባ ገለባችሁ ናችሁ። ጉራ ብቻ ጉራ ብቻ። አምስት ልጅ ለምን ወለድኩኝ? ለምን ይሰርቡኛል? ትላልቻ ነው። አንዷ ሶስት ልጅ ለምን ወለድኩኝ? ለምን ይሰርቡኛል? እና እሱ አይደለም። አንቺ ለምንድን ነው ለምን? እኔውም ከሰው ጋር ለምን ተነካካሽ? እኔውም ሰው ይጠላኛል አለ በፍጹም አንድ እኔ አከሌ ጠለኛል። በጣም ነው የሚወዱ ግን አንስማማም፣ በደንብ አንስማማም። ለምን ለምን በፖለቲካው ተገናኝተናል፣ በፖለቲካው በፖለቲካው ተገናኝተናል። ስለዚህ አንስማማም።

አልወደደኝም ምናምን፣ ችግር የለብኝ። ምን ችግር የለብኝ። እኔ ባይሆን ችግር አለብኝ ምንድነው፣ አጠገቢያ ያለው ሰው ውድሻለሁ ወይም ደሞ ብ ቢያታለላኝ እሱ ችግር። በተረፈ ግን እኔ እዚህ ጋር ስመጣ የማስተላልፈውን ነገር አስተላልፋለሁ። የሚገዛ ካለ ቲቲዬ ነው ቆንጆ። ቴንክ ዩ ናት ፎር ዩር ሰፖርት። የተቀበለ ይቀበላል፣ ያልተቀበለ የራሱ ጉዳይ። ዋና እኔ ያለሁበት ቦታ ጥሩ ነው። እዚህ ቤት ውስጥ ብቻ ችግር አይፈጠር፣ ከኔ ጋር ከብር ጋር ከባንኬ ጋር ችግር አይፈጠር፣ ከስራዬ ቦታ ጋር ችግር አይፈጠር። የለፋበት አይጥፋት አይዶም ኬር። ሌላ ሰው ወደደኝ አልወደደኝ ምንም ችግር የለብኝ። ለጤናው ስል የእኔ ጥላቻ ምን አደረግለት? እኔ ቢጠላኝ ራሱ ነው የሚታ። ጥላቻ እኮ መጥፎ ነው። እኔ ሁን የምጠላውን ሰው ሳይ ዋይ እናንተ እንዲ እንዲያደረገኛል ብሎ እኔ በሙሉ ነው የሚላለሁ

የሆነ ነገር ብይ ከምትል ቆሻሻ ነገር ብይ ምትል ቆሻሻ ነገር ብበላ ይሻለኝ። በጣም ነው ሰው ከጠላው ጠላው አልጠላ ከጠላው ግን ጠላ ላለመጠላት በጣም በጣም ነው ሞክረው ሰው ላለመጠላት። የምጠላው ሰው ደሞ ይሄ ተራ ሰው ይሄ ባዳ ሰው ላይ ዝም ብሎ ሰው አልጠላ ይሄ ጓደኛ ይሄ በነገራችን ላይ ጓደኛ ይል እንዲኖረኝም አልፈልግም። ውሸት ነው። ጓደኛ ግን መግባባት ምናምናም ነገር አይነ ችግር የለም። ግን የሆነ ሰው አገኘው ትንሽ እችን እችን እንታክል ስህተት ከተሳሳተ ሁኖ እቀብረዋለሁ በጉልበት የቢያቀተኝ አልቅሽ እቀብረዋለሁ። ለጊዜ በቃ ከእግዚአብሔር ጋር ተሟግቼ ደግሞ ሲሳካልኝ በጣም ነው የሚሳካልኝ

እኔ የማገባው እዚህ ጋ አንድ ሰው አለ።

ቆንጆ ልብ የለም ሊያጌን ልብን ያደ ር አፍተርን ሲፈልጉ የሰው ስም ታጠፋለች። ቴንሽን ሲፈልጉ የሰው ስም ታጠፋላችሁ። ምን ሰው ስም አለና ማን ያጠፋል? የእኔ ጌታ፣ ሰው ሲኖር እኮ ነው። አንድ ባለጌ ኖረ አልኖረ፣ ከራሱን ከእግዚአብሔር የሚተጣላ ሰው ኖረ አልኖረ፣ ምን ታጠፋዋለሁ? ለመጥፋት የተዘጋጀን ሰው አታጠፋም፣ ጠፍቷል ኦሬዲ እኮ። አይምሮ እኮ እያጠፋ እኮ፣ ብናነሳ ብናነሳ የሌላ ሰው አሁን። እንዲያውም መቀጥ መቀጥቀጥ ካለባት እንዲያውም ቤታየው እንቀጥቅጥ እሷ ናት እመቴ፣ የሰባት ሺህ ሰው ይዛ ቁጭ ያለች ስለምን እሷን አልቀጠቀጣትም? ሰባት ቁጭ ያለ ሰው ተቀጠቀጠ። ታሪክ የሌለው ሰው ተቀጠቀጠ። ህይወቱ የተበላሸ ሰው ተቀጠቀጠ። የሰራው ስራ የሚሆነ እጅ ያለው ሰው ተቀጠቀጠ። አትቀጠቀጠ ይልቁን እስያችን ወደ ቤታዬ እምትባት ሴትዮ ለምን አንቀጠቀጣትም? እና ከእሷ ሰባት ሺህ ወደ አምስት ሺህ እንኳን ሂድበት፣ ሂድ ብል ስደውይ ብለናለች፣ ንግር እንኳን እነግራታለን። ይህቺ ወር ወደ በላ ይልቁንስ ስንት ነው

ነውር ነውርነቱን ካላወቃችሁ ነውር መሆኑን ደግሞ የማሳየት ግዴታችን የኛን ነው ይኛል ባለጌም ባለጌ ማለት ግዴታ የማን ነው የኛ ቴንኪው ነው የሚባለው ለዚህ ስላበቃሽኝ እዚህ ጋር ስላደረስሽኝ ቴንኪው ሰው ይሄንን ቀን በጣም ነበር የምጠብቀው እጠብቀው ነበር። ሄ ማ በአንቺ ነው እዚህ ጋር ዛሬ እንጀራ የበላሁት፣ ሄ ማ በአንቺ ነው እዚህ ጋር የደረስኩት፣ ሄ ማ ይባላል እንጂ እዚህ ጋር ያበጣችሽን ሴት ስሟን ማጥፋት ማጥፋትና እሷን ለመወርወርና እሷን ከዚህ ለማድረግ እኔ አንደኛ ነገር የሚነገር ታሪክ የለኝም። ገባችሁ የሚነገር የሚወራ አስቀያሚ ነገር ይደ ሁሉ ነገር እዚህ ጋር ነው ግን እኔን ጌቤታችን ለማድረግ እኔን የበታች ማድረግ አይቻልም እግዚአብሔር ናቸው እኔን የመጣል አይቸው ሁሉ ጊዜ እኔን የመጣል እኔ እኮ ሌላ ሰው ሲል በጣም ይገርመኝ ነበር ጭራሽ እኔን እንደዚህ ዓይነት ነገር አይታሰብም ያሰባችሁ ካላችሁ ተጠንቀቁ ኩያም አይደለም እንደ በነገራችን ላይ ኦ ኦኬ፣ እንደዚህ አይነት ነውር ነው። ለነገሩ በራስ ቤተሰብ የተለመደ እኮ በሌላውም እንደዛ ነው። መቆም አለበት። እንደዚህ አይነት ክፍታፍነት፣ እንደዚህ አይነት ልክስክስነት፣ እንደዚህ አይነት ዝቅተኝነት መቆም አለ መከባበር ነው። ያብዬ ነው ደምዬ። ይሄ ሶሻል ሚዲያ ላይ ቁጭ ስትሉ እንትን ይሆናችሁ አንዳንዶቻችሁ እንትን የሆኑ ነው።